ጌታ ወይ ቤተ መቅደሱ ይፈርሳል ብለህናል፣ ኢየሩሳሌም ትጠፋለች ብለህናል። ለመሆኑ ይህ የሚደረገው መቼ ነው? እስኪ ንገረን አሉት። የምጽአት ምልክት አንደኛው እኔ ክርስቶስ ነኝ እያሉ የሚመጡ ሰዎች ያሉበት፣ ራሳቸውን ከክርስቶስ ማይረግ አድርገው ራሳቸውን ከእመቤታችን ማይረግ አድርገው የመጡ ብዙ ሰዎች እንዳሉ እናውቃለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? አሜን። እግዚአብሔር አምላክ በሰላም እና በጤና ጠብቆ ለዚህ ዕለትና ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ዛሬም ተመልካቾቻችን በሙሉ እንደተለመደው የተለመደውን ፕሮግራም ይዘንላችሁ መጥተናል። የዓቢይ ጾም ሳምንታትን በትርጓሜ መልኩ እያየን እንደሆነ ይታወቃል እና ዛሬ ደግሞ እንደ እግዚአብሔር መልካም ፈቃድ ሚና ሰላም ጤና ሰጥቶን የዓቢይ ጾም አምስተኛ ሳምንት ላይ ደርሰናል። የዓቢይ ጾም አምስተኛ ሳምንት ደብረ ዘይት ይባላል። ደብረ ዘይት ማለት ምን ማለት ነው? ከስሙ ትርጓሜ ተደርሰን ከኛ ሕይወት ጋር የሚያገናኘውን ነገር አይተን እንደ እግዚአብሔር መልካም ፈቃድ ለሕይወታችን የሚረባንን የሚጠቅመንን ነገር እንደምናገኝ ተስፋ እናደርጋለን። እንግዲህ ቀደም ብለን እንደተናገር ነው። የዓቢይ ጾም ሳምንታት የየራሳቸው የሆነ ትርጓሜና ሚስጥር ያላቸው ከኛ ሕይወት ጋር የሚገናኙ ልንማርባቸው፣ ልናውቃቸው የሚገቡ እንደሆነ ይታወቃልና ዛሬ ደግሞ የደረስንበት ሳምንት ደብረ ዘይት ይባላል። ደብረ ዘይት ማለት በአጠቃላይ ደብርና ዘይት ከሚሉ ሁለት ቃላቶች የተገናኘ ሲሆን ደብር ማለት ተራራ ማለት ነው። ዘይት ማለት ደግሞ ወይራ ማለት ነው፣ በግዙ ወይራ። በአጠቃላይ አንድ ላይ ስናየው ስሙን ደግሞ ወይራ የበዛበት ተራራ የሚል ትርጓሜ እናገኘዋለን። በመካከል በኢየሩሳሌም እና በደብረ ዘይት መካከል የቄድሮን ሸለቆ አለ። ቢታናያና ቤተፋጊ የሚባሉ ተራራዎች ደግሞ በደብረ ዘይት በስተ በዳገታው በኩል ይገኛሉ። ይህ ደብረ ተራራ በመጽሐፍ ቅዱስ በሰፊው ከተጠቀሱ ተራራዎች አንዱ ነው። ብዙ ነገር መለኮታዊ ስራዎች ተሰርተውበታል። በደብረ ዘይት የምጽአት ነገር ተነግሮበታል። በደብረ ዘይት ክርስቶስ አድርጎበታል። በደብረ ዘይት ክርስቶስ በምኩራብ ሲያስተምር እየዋለ ማልተ ይሄር በምኩራብ ወዲ ኒተ ይበይት ደብረ ዘይት እንዲል ከደብረ ዘይት እየወጣ ክርስቶስ የሚያድርበት ቦታ ነበረና ይህ ደብረ ዘይት ምን እንደሆነ ይሳብ ይጾም ሳምንት አምስተኛው ሳምንትስ ለምን በደብረ ዘይት ተሰየመ የሚለውን እንመለከታለን። እግዚአብሔር አምላክ ከሁላችን ጋር ይሁን እና ምንድነው የሚለው የማቴዎስ ወንጌል ምዕራፍ 24 ቁጥር 1 ጀምረን ዛሬ እንመለከተዋለን። ስለ ደብረ ዘይት በሰፊው ያስረዳናል ማለት ነው እና ምን ይላል? ቁጥር አንድ ወፂዎ እግዚእ ኢየሱስ ቤተ መቅደስ ሆሮ ወቀር ዋርዳይ ሆ ዋራይ ህንፃሁ ለቤተ መቅደስ ይላል። ጌታችን ኢየሱስ ክርስቶስ ከቤተ መቅደስ ወጥቶ ሲሄድ ደቀ መዛሙርቱ ወደ እርስ ቀረብ ብለው የቤተ መቅደሱን ማማሩን ውበቱን አሳዩት ይላል። እስኪ ተመልከተው ጌታ በማቴዎስ ወንጌል ምዕራፍ 23 ላይ የተናገረው ነገር ነበር አማነው ለክሙ ይትሀደግ እብን ዲበ እብን ዘይትነሰት ብሎ ወደፊት የሚያመጣውን ከፊት ምን ብሎ ገልጾት ነበረ። ወናሁ ይትሀደግ ለክሙ ቤትክሙ በድወ ብሏቸው ቤታችሁ ቤተ መቅደስ ይፈርሳል ብሏቸው ስለነበረ ሐዋርያት ይህንን ይዘው ምን አሉ? ቤተ መቅደሱን እስኪ ተመልከተው፣ እንዲህ ሲያምር ሲያሸበርቅ አይተህ ይሄ ቤተ መቅደስ ይፈርሳል ትላለህ? አሉት። ከቤተ መቅደስ አስተምሮ ሲወጣ በኋላ ምን እውነት እውነት እላችኋለሁ ከዚህ ላይ ድንጋይ በድንጋይ ላይ እንደተነባበረ አይቀርም ብሎ እንደ ትንቢት ክርስቶስ ተናግሯል ማለት ነው። ይኸውም አልቀረ ያ ቤተ መቅደስ ጌታ እንደተናገረው ድንጋ በድንጋ ሳይነባበር ቀርቷል። እንዴት ብንል በሰባ ዘመን ክርስቶስ ባረገ በአርባ ዘመኑ ጥጦስ የሚባል የሮም ንጉሥ መጥቶ ያንን ቤተ መቅደስ በሚያፈርስበት በሚከብበት ሰዓት ከሰራዊቱ አንዱ ከቤተ መቅደሱ መሰረት ላይ በድስት ሙሉ የሞላ ወርቅ አገኘ። ሌሎች ሰራዊቶች እንደ ይሄማ ወርቅ ተቀብሮበት ተቀብሮበታል ብለው ያንን ቤተ መቅደስ ሲያፈርሱት ሰራዊቱ ብዙ ነበርና አንዳንድ ድንጋይ ሳይደርሰው የክርስቶስ ትንቢት ምን ተመቸ ተፈጸመ። ያን ጊዜ ተፈጸመ ድንጋይ በድንጋይ ላይ ሳይነባበር ቀረ። እያንዳንዱ አንስተውት ማለት ወርቅ እናገኛለን ብለው ፍለግ እና ክርስቶስ ድንጋይ በድንጋይ ላይ አይቀርም ብሎ ነገራቸው። ከዚያ በኋላ ቀረባሉና ወንዝ ቀርቦ አርዳዩ ወንዝ አይነብር እዚህ ነው ውስተ ደብረ ዘይት ቀርቦ አርዳዩ ወይ ቤድቦ ንግረነማይዜ ከውን ታምን ለምጻ ትካም ወደ ጌታ ቀረባሉና ደቀ መዛሙርት ለብቻቸው ሲሆኑ ጌታ ወይ ቤተ መቅደሱ ይፈርሳል ብለህናል። ኢየሩሳሌም ትጠፋለች ብለህናል። ለመሆኑ ይህ የሚደረገው መቼ ነው? እስኪ ንገረን አሉት። የምጽአትስ ምልክቱ ምንድን ነው? ቤተ መቅደስስ የሚፈርስበት መቼ ነው? እስኪ ንገረን አሉት። እሱም ከዚህ በኋላ በደንብ አድርጎ ያስረዳቸዋል። ምልክቱን ነግሯቸዋል። ይሄ ቤተ መቅደስ የሚፈርስበት ዕለተ ምጽአትም በኋላ ለጻድቃን ክብርን ለሀጣን ውርደትን ለመስጠት የሚመጣበት ሰዓትም ይሄ ነው ብሎ መጀመሪያ፣ ምጽአት ከመሆኑ በፊት ምክንያቱም የቤተ መቅደስ መፍረስ የምጽዓት ምልክት ምሳሌ ስለሆነ ማለት ያ ከመሆኑ በፊት የሚደረጉትን ነገሮች ነግሯቸዋል። አንደኛ የነገራቸው ወበዙሃን ይመጽኡ በስሜን እንዘ ይብሉ አነውቱ ክርስቶስ ብዙዎች በእኔ ስም ክርስቶስ ነኝ እያሉ ይመጣሉ ብሏቸው በእኔ ስም ክርስቶስ ነኝ እያሉ አሰተኛ ክርስቶሶች ይነሳሉ ማለት ነው። ይሄንን እናውቃለን። በእኛ ዘመንም ብዙዎቹ ክርስቶስ ነን ብለው መተው እንደነበረ ይታወቃል። በቀድሞ ጊዜም አንድ ጊዜ ምን ሆኗል መሰላችሁ፣ በንጉሱ ጊዜ አንዱ ኢትዮጵያ ውስጥ ነው አነ ዘ ክርስቶስ ብሎ መጣ። እኔ የክርስቶስ አባቱ ነኝ ብሎ ማለት ነው። ማነህ ሲባል አይ ቀድሞ ልጄን በሥጋ ሰድጄ ነበረ በዚያ በኢየሩሳሌም አስተምሮ ተሰቅሎ ዓለምን አድኗል። እኔ አሁን ደግሞ አባቱ ነኝ ብሎ መጣ እና ይሄ አፍሪካ ስላልተወለደ እኔ ደግሞ ከዚህ ካፍሪካ ልወለድ ብዬ ከዚህ ተወልጄ ከዚያ በኋላ ንጉሥ ሰይጣን እንዲህ እያረገ በሰው ይጫወታል ብለው ነው ያንን አነ ዘ ክርስቶስ የተባለውን አስገደሙ። በኋላ በሱ ስም አምነው ስድስት መቶ ሰዎች ሞጡ። ሰማዕታተ ክርስቶስ ተብለዋል፣ የክርስቶስ ሰማዕታት ተብለው ማለት ነው። እንደዚህ በክርስቶስ ስም እኔ ክርስቶስ ነኝ እያሉ ብዙዎች ይመጣሉ። የምጽዓት ምልክት አንደኛው እኔ ክርስቶስ ነኝ እያሉ የሚመጡ ሰዎች ያሉበት፣ ራሳቸውን ከክርስቶስ ማይረግ አድርገው ራሳቸውን ከመቤታችን ማይረግ አድርገው የመጡ ብዙ ሰዎች እንዳሉ እናውቃለን። በዝሙት ዓለም የሚኖሩ በተለያየ መንገድ በእስር ቤት በዚያ ህይወታቸውን የፈጸሙ እኛ ክርስቶስ ነን እያሉ እና ይሄ አንዱ የምጽአት ምልክት ነው ብሎ ክርስቶስ ነግሯቸዋል። ሁለተኛ ጦርነት ነው። ጦርነት ሁለተኛው የምጽአት ምልክት ነው። ወይትነሱ ህዝብ በህዝብ ብሏል። ህዝብ በህዝብ ላይ ይነሳል፣ ንጉስ በንጉስ ላይ ይነሳል። ይሄ የምጽአት ምልክት ነው። ይህን በዘመናችን እየተደረገ እያየ ነው። ምክንያቱም ህዝብ በህዝብ ላይ እየተነሳ ነው አንዱ ያገር ህዝብ በአንዱ ሀገር ላይ የአንዱ ሀገር ንጉስ በአንዱ ሀገር ላይ እየተነሳል። እንደውም በዘመናችን በቴክኖሎጂ አለማችን ከመራቀቋ የተነሳ ሃይጉርዝ አቋራጭ ሚሳይል እስከ መሰራት ደርሶ አንዱ ሀገር አንዱን ሀገር በማስፈራራት በማስጨነቅ የሚገዛበት ዘመን ላይ ነው። ይሄ አንዱ የምጽአት ምልክት ነው። ህዝብ እርስ በርሱ እንኳን ህዝብ ቤተሰብ ራሱ የማይስማማበት ሁኔታ ያለ ስለሆነ ማለት አንዱ ህዝብ ከአንድ ወገን የወጣው ህዝብ እንኳን እርስ በራሱ የማይስማማበት ሁኔታ ላይ ነው ያለ። ስለዚህ ይሄ ምንድን ነው ከተባለ ይሄ አንዱ የምጽአት ምልክት ነው ማለት። ሶስተኛ ረሃብ ነው። ረሃብ በየሀገሩ ይሆናል ብሏቸው። ልብ በሉ ጦርነትም ሐሰተኛ ክርስቶስም ሐሰተኛ ክርስቶሶችም አናምንባቸውም ካላቸው ማያስመነፍ እንችላለን። ጦርነቱንም አንዳንድ ሰው ሊተርፍ ይችላል። ረሃብ ግን ትንሽ ትልቅ አይልም። ችግሩ ይሄ ረሃብ ከልሂቅ እስከ ደቂቅ፣ ከትንሽ እስከ ትልቅ በሁሉም ቤት ይገባል። ሁሉ ይርበዋል። አሁን በአለማችን ታላቅ የምግብ እጥረት ተከሰተ ሲባል ምን ይሰማል? በሀገራችን እንኳን በረሃብ ምክንያት የሚሞት ሰዎች እንዳለ ይታወቃል። አንዳንዱ በልቶ ጠጉቦ ተርፎት ከሽንት ቤት እየደፋ ትራፊውን የልብሱን ላቂ የጫማውን ላቂ ለሌሎች ብዙ ነገር መጥቀም ሲችል እያስቀመጠ ባለበት ሰዓት ደግሞ ብዙዎች እየተራቡ ይሄ ምንድን ነው ተተባለ አንዱ የምጽዓት ምልክት ነው ብሎ ክርስቶስ ራሱ ተናግሯል። ረሃብ ይመጣል፣ ቸነፈር ይመጣል። ረሃብ ደግሞ ሁሉንም መቱን ይጠራርጋል ማለት ነው። ስለዚህ ሶስተኛው ረሃብ፣ አራተኛ የመሬት መንቀጥቀጥ ይደረጋል። መሬት ትንቀጠቀጣለች ለምን ከተባለ የዓለምን ኃጢአት መሸከም አቅቷታል። መሬት ራሱ እኮ ሰከየት ምድር ኀበ ፈጣሪ ይሄዳል ቅዱስ ምድር ወደ እግዚአብሔር ካሰሰ ይችላል፣ እባክ በኔ ላይ እያሰረጠንካቸው ሰዎች በሌላቸው በዛ በሩህ ዘመን አድርገው እንደነበረ ምድር እንኳ ወደ እግዚአብሔር ጮሆች ይችላል። ምድርም አሁን የሰውን ኃጢአት መሸከም አቅቷታል። ክብደቱ ሳይሆን ኪሎ ግራሙ ሳይሆን ሰው የሚሰራው በደል ማለት ሰው የሚሰራው ኃጢአት እግዚአብሔርን የሚያሳዝኑ ሰይጣንን የሚያመልክበት ዘመን ላይ ስለሆን መሬት ትንቀጠቀጣለች። ይሄስ እየተደረገ አይደለም፣ እየተደረገ ነው። በተለይ ምዕራባውያን ሀገራት በመሬት መንቀጥቀጥ እጅግ በጣም እየተመቱ ነው ያሉ፣ በሀገራችንም ሳይቀር ይሄ ምንድን ነው? አንዱ የምጽአት ምልክት ክርስቶስ ራሱ ተነግሮናል። ያ መሬት ትንቀጠቀጣለች ብሎ ከተናገራቸው ምልክቶች አንዱ የመሬት መንቀጥቀጥ። አምስተኛ የክርስቲያኖች መከራ ይበዛል። ክርስቲያን የተጠላ ይሆናል። ክርስቲያን ኋላ ቀር ይሆናል። በዘመናችን አምልኮት ሃይማኖት ያለው ሰው እንደኋላ ቀር ይታሰባል። አንተ ከሞት በኋላ ምን አለ ብለህ እግዚአብሔርን ታመልከዋለህ እያሉ በዘመናዊ አስተሳሰብ እየወሰዱ ሰውን ሃይማኖት አልባ ያለው ክርስቲያን በየሄደበት በክርስቶስም ስላመነ በክርስቶስም ስለተጠራ የክርስቶስም ስላስተማረ ሁሉ ሰው ይጠላችኋል ብሏቸዋል። ሐዋርያትን ለጊዜው በኋላ በምጽአትም የክርስትና ሃይማኖት የተጠለየው ለዚህ እኮ ነው። ፓጋኒዝም የሚባለው ሃይማኖት አልባነታው በጣም እየተበራከተ ይመጣል። ሰው ምንም ሃይማኖት ሳይሆነው ሰው ከሞተ በኋላ ምንም ነገር የለም ብሎ እንደ ከብት እየበላ እየጠጣ እየተነሳ ባለ ዘመን ተደሰት እያለ ወንጀል እየሰራ ዝሙትን እያደረገ በተለይ ምዕራባ እንደዚህ ነው የሚኖሩት። የክርስቲያኖች መከራ ዛሬ በጣም በዝቷል። ክርስቲያኖች እንዲሸማቀቁ ተደርገዋል። ይሸማቀቃሉ በሃይማኖታቸው እንዲያፍሩ ተደርገው ይሄ ምንድነው ከተባለ አንዱ የምጽአት ምልክት እንደሆነ ራሱ ክርስቶስ ተናግሯል። ግን ምንድነው ያለው? ወዘሳ ዝለፈ ትዕግስቶ ውእቱ ይላል ዝም ይህንን መከራውን እስከ መጨረሻው ታግሶ የተቀበለ የሚድን እርሱ ነው። በለብሱን የጠበቀ ፍሬውን ይበላል እንደተባለ ነው። መከራ ቢመጣም እንኳ በደል ቢመጣም እንኳ መሰደድ ቢመጣም እንኳ ሰይፍ ቢመጣም ረሃብ ቢመጣ በክርስቲያንነታችን ያን ታግሰን ከተቀበሉ በመጨረሻኛ እንድናለን። ስድስተኛ ሐሰተኞች ነቢያት ይነሳሉ ይላል። ሐሰተኞች ነቢያት በነቢያት ስም የሚያብሉ ደጋግ ነቢያት እንደነ ኤርሚያስ፣ እንደነ ኢሳይያስ፣ እንደነ አሞስ፣ እንደነ ሆሴ፣ እንደነ ዮናስ እንደነ ዳንኤል እንደነ ሕዝቅኤል እንደነዚህ ያሉ ደጋግ ነቢያት በነበሩበት እነሱ ደግሞ ሐሰተኛ ሆነው ይመጣሉ። ምክንያቱም እውነትና ሐሰት ሃይማኖትና ክህደት ሁልጊዜም ጎን ለጎን የሚሄዱ ስለሆነ ሐሰት ባይኖር ኑሮ እውነት አይኖርም ነበር። እውነት ብቻውን እውነት ከሆነ ሀሰት የለም። ጨለማና ብርሃን፣ እነዚህ በሙሉ እየተፈራረቁ ነው የሚመጡና ሀሰተኞች ነቢያት ይነሳሉ። ይሄ ነገር እንዴት ይመስላቸው አሁን ብዙ ነዚህ ይነኝ የሚል እያዳራሹ የሚዘል አክሮባት የሚሰራ ወዘተ በሱፍ አጊጦ ለብሶ ነቢይ ነኝ የሚል በጣም ብዙ አለ አይደል እንዴ! ነቢያት ግን ለመሆኑ እንዴት ናቸው? እስኪ እንመልከታቸው። ነቢይነት ለመሆኑ እንደዚህ ነው፣ የሚያምር አዲስ ሞዴል መኪና መሄድ ነው፣ በሚያምር ጫማ በሚያምር ልብስ መንደላቀቅ ነው፣ ከመድረክ ወጥቶ መዝለል ነው፣ የሚያምር የሚያብል መጠጣ የላመ የጣመ መብላት መጠጣት ነው ወይስ እንዴት ነው? ነቢያት እንዴት ነበር ነው? ነቢያት አርባ አርባ ዘመን እየጾሙ ነቢዩ ሙሴ የምናየው አርባ ዘመን ከምግብ ተከርክሎ ሕገ ኦሪትን የጻፈው ሌሎችንም ነቢያት ብንመለከታቸው በመከራ የኖሩ ናቸው። እግዚአብሔርን ነው የሚሰብኩት፣ እግዚአብሔርን ነው የሚያስተምሩት። ስለሚበሉት ስለሚጠጡት ስለሚለብሱት ነገር አይጨነቁም። እነ ዮሐንስ ወንጌላዊ ምንድን ነው የግመል ጠጉር ለብሰው ነው ያስተማሩ እና እነዚህ ነቢያት ምንድን ናቸው ከተባለ ሐሰተኛ ነቢያት በእግዚአብሔር ስም የሚያብሉ እግዚአብሔር ልኮናን የሚሉ እግዚአብሔርን ሐሰተኛ የሚያደርጉ ራሳቸው ሐሰተኛ የሆኑ ሐሰተኞች ነቢያት ይነሳሉ። ተውል እና ሐሰተኛ ነቢያት አሁን እንዳያሸንፈልቷል ያም ተነስቶ ነቢይ ነኝና ይህም ይሄም ተነስቶ ነቢይ ነኝና፣ ነቢይ እግዚአብሔር አይደለም ሐሰተኛ ነቢይ ነው። ስለዚህ ሐሰተኞች ነቢያት እንደሆኑ ለይተን ማወቅ አለብን። ፍሬውን ከእንክርዳዱ ስንዴውን ከእንክርዳዱ ለይተን ማወቅ ይገባናል። ለምን ሰዎች ይሰዎች አንዱ የምጽአት ምልክት እንደሆነ ራሱ ክርስቶስ ተናግሯል። እንደውም ወያሰተው ወሙ ለብዙሃን ነው ብዙ ሰዎችን ያስቷቸዋል። እነዚህ ሐሰተኞች ነቢያት በካባቸው ተደብቀው በቆባቸው ተደብቀው በክርስቶስ ስም እየነገዱ ብዙዎችን ከበጎ መንገድ ወደ ክፉ መንገድ ይዘዋቸው ይወጣሉ። እና ይሄ ምንድነው አንዱ የብዛት ምልክት። ሰባተኛ የፍቅር መጥፋት ነው ምልክቱ ወይም ብዝሃ አመፃ ወከይ ትሸኮስ ፍቅር ምና ብዙሃን ይላል። ከብዙ በደልና ከብዙ ክፋት የተነሳ ከብዙ ሰዎች ፍቅር ትጠፋለች፣ ትቀዘቅዛለች። ፍቅር በጣም ቀዝቅዞብናል። ፍቅር በቃላት ብቻ ነው ያለ። ፍቅር ዛሬ በሙዚቃ ብቻ ነው ያለ። ከዚያ ውጭ ፍቅር በምድር ላይ የለም። አብዛኛው ሰው ሂሳብ ሰርቶ ነው ሰውም ቢወድ እንኳ የሆነ ነገር ማግኘት እንዳለበት አምኖ ወዲናውን አሳምኖ ለሆነ ነገር አስቦ እንጂ ሰውን በፍጹም ልቡ የሚወድ የለም። ፍቅር ደግሞ የሕግ ሁሉ ፍጻሜ ነበር። አሁን የሕግ ሁሉ ፍጻሜ የሆነውን ፍቅር አተናል። የምጽአት ምልክት ተብሎ ክርስቶስ ከጠቀሰው አንዱ ነገር የፍቅር መጥፋት ነው። ፍቅር እየጠፋ ነው። ሁሉም ሰው አንዱ ካንዱ፣ ባል ከሚስት እንኳ መፋቀር እያስቸገረ ነው። ለዚህ እኮ ነው በጥረ ተጋብተው በአንድ ወር በሁለት ወር ሰዎች ይፋታል። ፍቅር ጠፋ። ፍቅር በጣም አንሷል፣ ወርዷል፣ ዝቅ ብሏል ከፍ ማለት የነበረበት ከሁሉ የበለጠ መገኘት የነበረበት ማለት ነው። ስለዚህ የፍቅር መጥፋት ምንድን ነው ከተባለ አንዱ የምጽአት ምልክት ነው። ስምንተኛና የመጨረሻው ደግሞ ምን መሰላቸው? ወንጌል በዓለሙ ሁሉ ይሰበካል ይላል። በደንብ እናስብ። በጣም ከባድ ነው። ወንጌል በዓለሙ ሁሉ ይሰበካል። ምጽአት ሲደርስ ከአህዛብ ቤት ሳይቀር እንኳ ወንጌል ይሰበካል ይላል። ከማያምኑት ሰዎች እግዚአብሔርን ከማያምኑት ሰዎች ሁላ እጅ መጽሐፍ ቅዱስ ይገኛል። ለምን ከተባለ ከመይኩን ስማ ላይ ሊሆኑ ይላል ምስክር ሊሆንባቸው አልተማርንም አላወቅንም ወንጌል የሚባለውን ባናገኝ ነው እንዳይባል እንኳን ክርስቲያኖች አላመኑ ሰዎች እንኳ ዛሬ ወንጌል ይዘው እንከራከርበታለን ይላል ወንጌል ለሁሉ ይዳረሳል ለመሆኑ ወንጌል እንደዚህ ዘመን የተዳረሰበት ሰዓት ነው ስልካችንን ብንከልፍ በጣም መጽሐፍ ቅዱስ አለ ሶሻል ሚዲያ ብንገባ እንደዚህ ወንጌልን እናገኛለን እና ይህ ሁሉ ለምንድን ነው ለምስክር አልተማርንም አላወቅንም እንዳንም ወንጌል በዓለሙ ሁሉ ትሰበካለች ተብሎት ነው ስለዚህ ምን ማድረግ ነው ያለብን ከተማን ካወቅ መመለስ ንሳ መግባት ያስፈልግ። ያ ካልሆነ መማራችን ብቻውን እንደውም ያስፈረድብናል ከመጥቀም አልፎ ማለት ነው። ለምን አልተማርንም እንዳንል ተምረናል፣ አውቀናል፣ መምህራን ነግረውናል። ስለዚህ እንጠይቃል። ወንጌል ዛሬ በዓለም ሁሉ ተሰብካለች። ማንም ሰው መጽሐፍ ቅዱስ ይዟል። ግን ማንም ሰው መጽሐፍ ቅዱስን አይረዳ ማያነብ ቦታ ከጠብበው እንደውም መንፈሳዊ ይዘት ያለ ቪዲዮ የመጽሐፍ ቅዱስ ሊያጠፋ ይችላል ከሰቱ ሰው ስለዚህ ተሁሉ ተዳርሷል። በተዳረሰበት ልክ ደግሞ እየተሰማ አይደለም፣ ከህሊናችን እየገባ አይደለም። እነዚህ ስምንት ነገሮችን ክርስቶስ የምጽአት ምልክት አድርጓቸዋል። ከዚያ በኋላ ምን ይደረጋል? ከዚያ በኋላ በዕለተ ምጽአት ክርስቶስ በግርማ መንግስቱ ይመጣል አላቸው። አሜ መስሩ ጉስ በግርማ መንግስት በሚያስፈራ ግርማ ይመጣል። እንደውም በምልክት ይመጣል ይላል። ምልክት የተባለ ምንድ? በእለተ ዓርብ ሲሰቀር ሲቸነከር እንደነበረው እጁን እንደተቸነከረ እግሩን እንደተቸነከረ የሾህ አክሊል እንደተደፋ መስቀሉን አድርጎ ይመጣል። ለምን ለጻድቃን አዘክሮ ተፍቅር ነው እንደዚህ ሁኜ እናንተ እንደኔ የሆናችሁ እኔን አገልግላችሁኛል ማለት ለሀጣን አዘክሮ ተበቀል ነው እናንተ እንደዚህ አድርጋችሁኛል ብሎ ለአይሁድ ሊመሰክርባቸው ያንን ይዞ ይመጣ እና ምን ይደረጋል ከዚያ በኋላ ጻድቃንን በቀኙ በቀኙ ያቆማል ሀጣንን በግራው ያቆማል ከዚያ በኋላስ ምን ይላል ጻድቃንን ይጠይቃቸዋል ማለት ምን ይላቸዋል ብራብ አብለታችሁኛል ብጠማ አጠጥታችሁኛል ብታረዝ አልብሳችሁኛል እንግዲህ አባን ብቀበ ተቀበላችሁ ታሰራ አስፈታችሁኛል ብታመም ጠይቃችሁኛልና ምን ይላችኋል? ንኡሃዊ ቡርካኑ ላቦ ትረሱ መንግሥተ ሰባያት ዘድልው ለክቡም ቅድመ የተፈጠራለው ዓለም ሳይፈጠር አባቴ ያዘጋጀላችሁን መንግሥተ ሰማያቱን ተወርሱ ዘን የ አባቴ የወዳጆች ኑ ብሎ በቃሉ ተራቻለ እግዚአብሔር አምላክ ይልቃል ለሁላችን የሚያሰማ ሆነት። ምክንያቱም የሁላችን ፍጻሜ ይሄ ነው። ወደድንም ጠላል፣ አመንንም አላመንንም ከዚህ ፍርድ መዳን አንችልም። ያን ጊዜ ሀዘን ቢደረግ ዋጋ ስለሌለው ዛሬ በሰራ ነው። ግን ያን ጊዜ በመጨረሻ ታላቁ ፍርድ የተባለ ያ ከዚያ በኋላ ጻድቃድ መቼ ሲደጋጋደ ኧረ ጌታ ሆይ ይላል ጻድቃድ እንኳን ባልሰሩት ስራ በሰሩት ስራ እንኳን ሲያመሰግኗቸው እውነት አይመስላቸው። በቃ ለምን ስለተተነ ጌታ ሆይ ማይዚሬና ከረሆ ወከ ዋዝገብና ከልፈ መቼ ተርበህ አግኝተንህ አብልተንህ ነው? እንደው ለመሆኑ መቼ ተጠምተህ አጠጥተንህ ነው? አንተ ለመሆኑ ምግብ ትበላለህ? መጠጥ ትጠጣለህ? ልብስ ትለብሳለህ? ትታሰራለህ? ትታመማለህ እንደው ይሄን መቼ አድርገንልህ ነው እንዴ በሸርነት ነው ይሉታል። አላርሱም ምን ይላቸዋል? ከትናንሾቹ ለአንዱ ያደረጋችሁት ለኔ እንዳደረጋችሁት ነው ላቸው። ለችግረኛ ያደረጋችሁት ነገር ለእኔ ነው። ምክንያቱም ምጽዋት ስትሰጡ እኔ ከችግረኛው ጋር አብሬ ቁጭ ብዬ ታገኘኛላችሁ አብሬያችሁ ይቀበላል ክርስቶስ። ስለዚህ ነው የሚሰጥ የሚቀበል ማለት ነው ምን ማለት ነው? ሀብቱን ለዚያ ሰው ይሰጠዋል እግዚአብሔር። ኋላ ደግሞ ከደሃው ጋር ተቀምጦ ይቀበለዋል ማለት ነው። ጤናውን ይሰጠዋል እግዚአብሔርን ሲያመሰግን ደግሞ ጸሎቱን ይቀበረዋል ማለት ነው። ስለዚህ ለድሃው ስትሰጡ ለኔ እያጠገባችሁ ነው። ድሃውን ስታለብሱት እኔን እያለበሳችሁ ይላል። ድሃውን ስታጠጉት እኔን እያጠገባችሁ ነው። ድሃውን ስታለብሱት እኔን እያለበሳችሁ ይላል። የታመመውን ስትጠይቁኝ እኔን በጎን ተንጭ ታገኛለህ ስትጠይቁኛላችሁ እኔም ከበሽተኛው ጋር አብሬ ያገኛል። የታሰረውን ስትጠይቁት እኔንም ከዚሁ ታገኛላችሁ። ስለዚህ ለነዚህ ያደረጋችሁት ለእኔ እንዳደረጋችሁት ነው ይላቸዋል። አላ ደግሞ ወደ ሐጣን በቁጣ ይዞርና እንዲህ ይላቸዋል ሆሮ ምን ነው ረጉማን እናንተ ብራብ አላበላችሁኝም ብጠማ አላጠጣችሁ ብታረዛ አላለበሳችሁኝም እንግዳ ምን አልተቀበላችሁኝም እና የአባቴ እናንተ የተረገማችሁ ወደ ዘላለ መሳት ሂዱ ብሎ በቁጣ ቃል ይናገራቸዋል። እግዚአብሔር አምላክ ከዚህ ሰው ሰው በሆነቱ ምክንያቱም እነዚህ ሀጣን በዚህ ጊዜ ያልቃል በዚህ ጊዜ ይጠፋል ወደማይባል ወደ ገሃን ይሸኛሉ። ያን ጊዜ ያለቅሳሉ። ይላም የማይጠቅም ልቅሶ ይሆናል። በምድር ላይ እያለቅሱ ያን ጊዜ የሚያለቅሱትን እንባ ጥቂቷን እንኳ በምድር ላይ እያሉ አልቅሰውት ቢሆን ኖሮ ዋጋቸው የበዛ ይሆናል። ያን ጊዜ ቢያለቅሱ ዋጋ ይነ ስለዚህ እንደዚህ አድርጎ ወደ ዘላለም ይልካቸዋል። ያን ጊዜ እንግዲህ በቀኝ የቆሙት በበግ አምሳል ተመስለው፣ በግራ የቆሙት ደግሞ በፍየል አምሳል ተመስለው ለምን በበግ ተመሰሉ ጻድቃን የሚለውን ተመልክተን እንጨርሳለን። አንደኛ በግ ትሁት ነው። ምድር ምድር እያየ ነው። ጻድቃን ትሁታናቸው መቃብራቸውን እያሰቡ ነው የሚሄዱ ሚኖሩ ሲኖሩ በምድር ላይ መቼ ሞት ነው እንደው ከእግዚአብሔር መንግስት ላይ ይሁን ወደ እግዚአብሔር መንግስት ገባ ይሆን እያሉ ለተሞታቸውን እያሰቡ ነው የሚሆነው። በበግ ተመሰሉ ለዚህ ምክንያቱም አረጋዊ መንፈሳዊ ምን ነው አብዱት ዘይሄን ዘይ ነበር መቃብሩ ዘውት ሩስቶ ነው ያለ መቃብሩ ሌላ ነገር የሚያስብ ሰው ሰነፍ ነው ይላል። መቼ እንደሚሞት የት እንደሚቀበር ያንን የማያስብ ሰው ማለት ነው ይሄ ሰነፍ ነው። ጻድቃን ተውታ ተውታ እናች ዕለተ ሞታቸውን እያሰቡ ይኖራል። ሁለተኛ በግ ሐፍረቷን በላቷ ትሰውራለች፣ ሰውራ ትኖራለች። ጻድቃንም የራሳቸውን ኃጢአት በንስሓ የወንድማቸውን ኃጢአት በትዕግስት ይሸፍናል። ኃጢአታቸውን በንስሐ ይሸፍናሉ ማለት ንስሐ ይገቡበታል። ከመመረ ንስሐቸው ይሎታል የወንድማቸውን ኃጢአት በትዕግስት ይሰውራሉ ማለት ወንድማቸው ያልሆነ ስራ ሲሰራ ቢያገኙት እንኳ አያዋርዱት፣ በትዕግስት ዝም ብለው ንስሐ እንዲገባ ወደ እግዚአብሔር እንዲመለስ ይመክሩታል ማለት። እግዚአብሔር ከባቴ አበሳ በደልን የሚሸሽግ እንደተባለ ሆኑ፣ ጻድቃንም እነሱ የክርስቶስን ይዘው የወንድማቸውን ኃጢአት በትዕግስት ይሸሽጋሉ ማለት ስለዚህ በግ በሀፍረቷን እንደምትሰው እነሱ የወንድማቸውን ኃጢአት በትዕግስት የራሳቸውን በርሳ ስለሚሰው ሁለተኛ ጻድቃን በበግ ተመስሏል። ሶስተኛ በግ ጭቃ አትጸየፍም ይላል። እንደው በግ ዝም ብላ ጭቃ ንደሆን በማረግማ ነው ምትሄድ። ጭቃውን አትጸየፈው። ዝናብ አትፈራን። በግ ዝናብ ቢወርድም ወደ ቤት እየወጠች ልምጣትም ዚ እየጋት ጻድቃን መከራውን አይሰቀቁትም። ጭቃ የተባለ መክር የዚህ አለም መከራ። መከራ ቢመጣባቸው ሩጠር ከመከራው እናምልጣ ይሆ እንደውም ወደ መከራው ራሳቸው ይሄዳለች። ስለዚህ በበግ መከራውን አይሰቀቁትም። ለምን ተስፋ የሚያደርጉት መንግስተ ሰማያት ከዚህ የበለጠ ስለሆነች፣ ማለት መንግስተ ሰማያትን ተስፋ የሚያደርግ ሰው የዚህ ዓለም መከራ በጣም ቀላል። ቅዱስ ጳውሎስ እንደተናገረ እስመ ሕማምነ ዘረ ሰዓት ቀሊል ክብረ ወሰብአት አፈርጅሎ ይሁበን ነው። ለጥቂት ሰዓት የምናገኘው መከራ፣ ለአንድ ሰዓት የምንቀበለው መከራ ለዘላለም የማታልፍ መንግስተ ሰማያትን ያሰጠናል። እንዴ ወይ ወባቱ ሀሊው አለዛቲኒ ከመቆረጥ መጠነ ሰዓት አለ እንታክቲ ክብረ ወሰብአት ማሙረ ዘላለም ነው። የዚህ ዓለም መከራ ሁሉ ተደምሮ በመንግስተ ሰማያት የሚገኘውን ክብር አይተካከለውም ስለሚል ማለት ስለዚህ ጭቃውን አስጠየፈው ማለት መከራውን አይሰቀቁም። ስለዚህ በበግ ተመስሏል። አራተኛ ከበግ አንዱን አውሬ ወይም ተኩላ መጥቶ ከነጠቀለት ሽምጥ ይሮጡና ከዚያ በኋላ በጎች በዚያ አካባቢ አይገኝ። በከመረረ የሰው ልጅ ካመረረ የሚባል ከእነሱ ከመንጋቸው መካከል አንዱን መቶ ተኩላ ነጥቆ ቢሄድ እነሱ በረ በዚያው ይሄዳሉ፣ አይመለሱም። ወደዚያ ሞት አይመለሱ። ይህ ምንድን ነው? ጻድቃንም ከመካከላቸው አንዱ የሞተ እንደሆነ መን ነው ይሄዳል። እኛም ነገ እንደዚህ ሟች ነን ማለት ነው ብለው ወዳ ያች ከሄደች በኋላ ተመልሰው ወደዚያ እንድማትመጣ ጻድቃንም ከመነሩ በኋላ እንመለሳል በሄዱበት ማን የሚኖራ ነው። ስለዚህ ጻርቃንን በበግ መስሏቸዋል። አባጆ ሀጣንስ ለምን በፍየል ተመሰሉ? ፍየል አንደኛ ትዕቢተኛ ናት፣ ታውቋታለህ። ትዕቢተኛ ናት። እንደዚህ ስትሄድም ሰማይ ሰማይ እያየች ነው የምትሄድ። ስትጮህ ራስህን ድምፅ በጣም ለምታሳጣ ፍየል ማለት ጻርቃንም እንደዚህ ትዕቢተኞች ናቸው። በምድር ላይ በዘላለም የሚኖሩ ይመስላቸዋል። ሰውን አያከብሩ፣ ሰውን አያከብሩም፣ አያፈሩም፣ እግዚአብሔርንም አይፈሩም፣ አይገዙ ለእግዚአብሔር። ስለዚህ በፍየል ተመሰሉ። ሁለተኛ ፍየል እንዳልኳችሁ ሀፍረቷን ደግሞ እንደ በግ ተቃራኒ ናት። ሀፍረቷን አሰው ተገላልጣ ነው ምቹ አሁን ዛሬ ሰው እንደ ፍየል ሀፍረተ ሥጋውን ገልጦ የሚሄድበት ሰዓት ላይ ያለን አይደል? ሀጣን ማለት ነው። ስለዚህ ሀጣን በፍየል የተመሰሉት ሀፍረቷን እንደማሰውር የራሳቸውንም ኃጢአት በንሳ አይሸሽም የወንድማቸውንም ኃጢአት ደግሞ በትዕግስት አይሰውሩም ሲያዩት ሄደው ያሳቱታል ነው በፍየል ተመስሏል። ሦስተኛ ፍየል እንደቀደም ከበግ ተቃራኒ ጭቃ ትጸየፋለች። አይታቸው ከሆነ ድንጋይ ድንጋይ ላይ እየቆመች እየዘለለች ነው የምትሄድ። ጭቃ እንዲለካ ታትፈል አጣንም እንደዚህ ናቸው። መከራ እንዲያገኛቸው አይፈል። ዝም ብለው መንግስተ ሰማያት መግባት ይፈልጋሉ። ያለ ዋጋ ደግሞ መንግስተ ሰማያትን ማግኘት በፍጹም አይቻል። እንደዚሁ በፍየል የተመሰሉት ማለት ነው መከራውን ተጸይፈው በዚህ ዓለም በተድላ በደስታ ሊኖሩ ይፈልጋሉ። በወዳኛው ዓለም በተድላ በደስታ መኖር ይፈልጋሉ። ነገር ግን በሁለት ዓለም ሁሉ ዋጋ ማግኘት አይቻል። ከሁለት አንዱን መምረጥ ያስፈልጋል ማለት ነው። አራተኛ ፍየል ከተክል እየገባ ያስቸግራል። በጣም አስቸጋሪ ነው። ፍየል የጠበቀ ሰው የፍየልን ጸባይ ያውቀዋል። ሀጣንም በየሰው ሰው ሁሉ በመከራ ሲያሰቃዩ የሚኖሩ ናቸው። በተለያየ መንገድ ሰውን የሚያሰቃዩ በሀብታቸው በገንዘባቸው፣ በዝናቸው፣ በስልጣናቸው እየተመኩ ሰውን ያሰቃያሉ ማለት ነው። አራተኛና የመጨረሻው የምንመለከተው ፍየል ከመንጋው አንዱ የተነጠቀ እንደሆነ አትሮጥ፣ ችፍ እያለች እዚያው ከአውሬው ጋር እየተፋጠጠች ነብር የሆነ እንደሆነ እየነጠቀ እየነጠቀ ይጨርሳቸዋል። ስደነ በራ ወደዚያ ከሄደች በኋላ ተመልሳ ትመጣለች። ወዳ ወደው እንደገና ማለት መካከላቸው አንዱ ሲሞት ለጊዜው ይደነግጣል። በኋላ ግን ተመልሰው አባታቸው እናታቸው ይሞቱ እንደሆነ ገና ሳልስት ሳይወጣ በሀብቱ፣ በርስቱ፣ በጉልቱ ሲጣሉ ይገኛሉ። በፍየል የተመሰሉ ለዚህ ጻሪ ሀጣ ሀጣን በፍየል የተመሰሉ ከእነሱ መካከል አንዱ ሲሞት እንኳ ለጊዜው መነን ብለው ይሄዳል። ጊዜያዊ በስሜት ተነሳስተው ይሄዱና በስሜት ተመልሰው ይመጣሉ ማለት ያስፈየር እንደማትረክ ነገር ግን በኋላ ሰም ተመልሳ ሰማታ እየነጠቀ እንደሚጨርሳት እነሱ ከሰርቅ ቦታ ተመልሰው ሲመጡ ዲያብሎስ እየነጠቀ እየነጠቀ ይፈጃቸዋል። ስለዚህ ጻርቃንም በቀኙ ሀጣንን በግራው ያቆማል። ጻርቃን በበግ ተመስለዋል። ሃጣን በበግ ተመስለዋል። የተመሰሉበት ይሄ ነው። ደብረ ዘይት ማለት ተቀለልስ እናደርገው ነገር ምጻት የሚታሰብበት ሁላችንም በክርስቶስ ፊት እንደምንቆም ስራችን እንደሚመረመር ለጻርቃን ክብር ለሀጣን ሐሳብ እንደሚሰጥ የመጨረሻው ፍርድ እንደሚደረግ በዚሁ በደብረ ዘይት ተራራ መጽሐፍ ተናግረዋል። ስለዚህ ያንን እንድናስታውስ የቤተ ክርስቲያን አባቶች ደብረ ዘይት ብለው የዓቢይ ጾም አምስተኛውን ሳምንት ትርጓሚ ሰጥተውታል። ሁለተኛ በዚህ ዕለት የተለያየ ክንውን ይደረጋል። ባህላዊ ክንውን አለ፣ ዳቦ ይበላል። ያ ሁሉ ይሄ ሀገራዊ ትውፊት እንደሆነ ሊቃውንተ ቤተ ክርስቲያን ይናገራሉ ማለት ነው። ስለዚህ ደብረ ዘይት የዓቢይ ጾም አጋማሽ ነው። በዚሁ አጋጣሚ እንኳን ለዓቢይ ጾም አጋባዥ አደረሰን። ዓቢይ ጾሙን ጾሙን ግማሽ አድርገናል ማለት ነው። ከዚህ በኋላ ወደ ትንሣኤ ወደ ደስታው ህማሙን አልፈን ወደዚያ እየተጠጋን የምንሄድ ይሆናል ማለት ነው። ስለዚህ እስከዚህ ድረስ ከተመለከት ሌላ ሀሳብ፣ አስተያየት ካላችሁ በጽሁፍ አስቀምጡልን። እስካሁን ድረስ ሲያስተምረን ሲገሥጸን የነበረ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየል።